መብረቃዊ የሆነ እርምጃ መወሰድ ነበረበት። እኛ ወደን አይደለም ጦርነቱን የገባ ነው። ጦርነቱን እንዲቀር ያላደረግነው ነገር የለም። ተንበርክኮ እስከመለመን ይቅር የማይባል ወንጀሎችን ይቅር እስከ ማለት አድርገናል፣ ሄደናል። አይ እኛ እዚህ ደረጃ አይበቃንም፣ ካላጠፋናችሁ አንረካም አሉ። የትግራይ ሕዝብ ግልጽ የሆነ አደጋ ላይ መግባቱን በመገምገም ከውስጥም ከውጭም ከላይም ደግሞ በኢሳያስ አፈወርቂ በሁሉም አቅጣጫ ትግራይን ለመጨፍለቅ የታሰበው ሴራ ጫፍ ላይ መድረሱ በመገንዘብ ፈጣን እርምጃ መውሰድ ነበረበት። ለዚህም ነው የሰሜን እዝን መብረቃዊ የሆነ እርምጃ መወሰድ ነበረበት። የሰሜን እዝን ዲሞቢላይዝ በማድረግ በሰላም የሚገቡት በሰላም እንዲገቡ በማድረግ ያለውን የጦር መሳሪያ በሀገሪቱ 78 ፐርሰንት ሊሆን የሚችለውን ከባድ መሳሪያም ጨምሮ የተኩስ አቅም ጨምሮ የትግራይ ሕዝብ አቅም እንዲሆን በማድረግ ስለተጠናቀቀ የመጀመሪያው እንቅስቃሴ ነው።